በስማወ በስቅዱስ አዶ አምላክ ሚል በስማወበስቅዱስ አ አላክስዱስአ አምላክ ሚል በአንድ አምላክ ና በወሉ ዛሬ ዘውተርነዘላለግማሚን በዛሬ ውለት ደግሞ ይህንን የቪዲዮ የምንሰራው ምስክርን ነው እንግዲህ። ምስክሯ ልትናገር የደረሰ የደረሰችበትን ትት እንደመጣች እና በፊት ምን ምን እንደሚያማ፣ ስንት ዓመት እንደተሰቃየች እና እንደተከራተተች ዛሬ እምነኛ ምንኛ ደረጃ ላይ እና በምን እንደዳነች እና ምልክት እንዳሳየላት ምልክቷን እንድትናገር መጥታለች እና እናንተም እህቶቻችን ወንድሞቻችን በህመም ላይ እና በችግር ላይ ያላችሁት ይህን ፕሮግራም ተሳትፋችሁ እንድትድኑ እኔም አባ ገብረ ማርያም። በዚህ አገልግሎት ላይ ጸልቼ እንደጠነከር የሁላችሁም እርዳታ ያስፈልጋል። ይህን ቪዲዮ በተቻለችው አቅም ለሁሉም እያደረሳችሁ ሸር እያደረጋችሁ ለሁሉም ለችግረኞች እንዲደርሰላችሁ የእህቶች ወንድሞቻችን በአልጋ ቁራኝ የነበሩ እንዲነሱና እንዲድኑ በእግዚአብሔር ስም እና በሰማዕታት አባቶቻችን ስም እጠይቃችኋለሁ። ይህን ፕሮግራም ደግሞ የተሳተፋችሁና ድህነት ላይ ያገኛችሁ እስካሁን ምስክር ስላልተቀበልን፣ አሁን ደግሞ ሚዲያ ያወቀው ስለሆነ እየተደረገ ያለው ሚዲያ ላይ የተለቀቀውን ስለሆነ ሁሉም የሚመለከተው እኛ እስካሁን ድረስ በሚዲያ አልወጣንም፣ ምስክርም አልተቀበልንም ነበረ። አሁን ይህንን ምስክር የመቀበል ስለሚያስፈልገን የዳናችሁ ሰዎች በተቻላችሁ አቅም እየመጣችሁ በሳምንት በአስራ አምስት ቀን አንዴ ማክሰኞ ቀን መጥታችሁ ተጠዋቱ ሁለት ሰዓት ጀምራችሁ እስከ ስድስት ሰዓት ድረስ የምስክር መስጠት እና የመስቀል መስጠት እናም ደግሞ የምክር አገልግሎት መውሰድ የሚችሉትን የምክር አገልግሎት በአእምሮአችሁ ላይ ችግር ያለባችሁ ሰዎች፣ እህቶቼ፣ ወንድሞቼ የምክር አገልግሎት አለ እና እዚህ የሚሰጥ ያንን የምክር አገልግሎት መውሰድ እራሳችሁና አዲሳችሁ በሰላምና በደስታ እንድትኖሩበት ማድረግ ይህን ትችላላችሁ። አሁን ወደ ጥያቄያችን ከቢራማን ጥያቄ ያቀርብልናል ያታቀርብልናለች ይህንን መጠየቅ ጥያቄ ወደ ጥያቄያችን እንገባለን። እግዚአብሔር በፈቀደና በወደደ ይችን ልጃችንን በተከከለኛው ምስክሯን ተቀብለን ይህን ቪዲዮ እንዲለቀቅና ለሁሉም እንዲደርስ አድርጉላት ደስ በማለትና በደስታ

የአባቶችን ያው ጸበል ታዝዤ ያለብኝን የውስጤን ችግር ተነግሬ ጸበልም ሚካኤልና ጊዮርጊስ ሰባት ሰባት አስራ አራት ቀን ተጠመቂ አለሏለሽ። ሰውነትሽ የተሳሰረ ነገር አለው ተብዬ ያው በቃ ውስጤም እኔ በማውቀውም ውስጤ የተሳሰሩ ነገሮች ብዙ ነገሮች ነበሩብኝ ነበሩብኝና አለሎ ታሽቼ ለሶስት ቀን ሰውነቴ ተፈታቶ ደምስሬ እያሰራጨ ያው ለአስራ አራት ቀን ጸበሎችን በተደጋጋሚ በተከታታይ ተጸብዬ ጨርሼ እግዚአብሔር መስኪን አሁን በጣም ለውጥ ላይ ነኝ ያሉት። ለውጤንም እግዚአብሔርና እኔ እናውቀዋለን። ከልቤ እምነት ስላለኝ በዚህ እምነቴ እድኝ ያለው ተፈውሻለሁ። ስለዛም ደግሞ አሁን ይህ ሚዲያ የምትከታተሉ ህዝቦቻችን ሁላችሁም በእምነት አባ ገብረ ማርያም ያድኑናል ብላችሁ ሳይሆን በእሳቸው ላይ ያለ ቸሩ እግዚአብሔር ያድነናል፣ ፈጣሪ ያድነናል ብላችሁ አምናችሁ መታችሁ እንደ እንድትፈወሱ ተወስን ድነት እንድታገኙ እንደኔ ደስተኛ እንድትሆኑ። ሶስት ዓመት የተቆረጠች ተስፋ አሁን እኔ ግን ዛሬ በአንድ ቀን ደስ ብሎ ለደስቴ ለእናንተ ለዚህ ፕሮግራም ተካፋዮች ያው አብቅቻ ያለው ማለት ነው። እግዚአብሔር ከእናንተ ጋር ይሁን። በእምነታችሁ ጽኑ እምነት ያለው ይድናል፣ እምነት የሌለው ደግሞ አይድንም። ስለዚ፣ እዚህ ቦታ ስትመጡ አባ ገብረ ማርያም ያድኑናል ብላችሁ ሳይሆን እግዚአብሔር በእነሱ ሊያሩ ያድነናል። ስለዛ ፍጹም እምነት ኖሯችሁ ልትመጡ ይገባል። ህመኑ ይደረግላቸዋል የተባለው ስለዚ፣ ሁላችንም እንደየእምነታችን ስለሚደረግብን ከልባችን አምነን ከመጣን እዚህ ቦታ ማንድንበት ማንፈወስበት ምክንያት የለም። እሺ፣ አባ ጥያቄን ጠይቀው። ይህንን አገልግሎት ስታገለግሉ ብዙ ሰዎችንም ምስክርነት እየሰጡ ነው። ይህን ጸጋ ከሰው ነው ወይስ ከእግዚአብሔር ነው የተሰጠው? እግዚአብሔር የተመሰገነ ይሁን። ጠያቄ፣ መልካም ጥያቄ ነው። እኔ ከአምላኬ ብቻ እንጂ እና ተድንግል ማርያም ብቻ እንጂ ከሰው አይደለም። እኔ የተመሰገነ ይሁን እስካሁን ታገለግል በእግዚአብሔር ፍቅር፣ በአባቶቻችን ጸጋ በረከት ነው እንጂ በሌላ በምንም ያገኘሁትና የተቀበልኩት ነገር የለም። ይህንን አገልግሎት በሚገባ እያገለግልኩ እገኛለሁ። በፍፁም ተእግዚአብሔር እንጂ ከሰው ልጅ አይደለም። ይህን አገልግሎት ያገኘሁት ብዙዎች ሄዳኑልኝ፣ ወደ እግዚአብሔር ጋራ እግዚአብሔር ይመዘገብልኝ ዘንድ ነው እንጂ ሌላ ነገር አይደለም። እንደ በሽታችን ሱባኤ የሚወሰደው በገዳም አባቶች ነው። ገዳም አባቶች በዋሻ በበረሃ ውስጥ ያሉ እነሱ ጋር ነው ሱባኤ የሚወሰድላቸው። ላተራራቀን ሱባኤ ይወሰዳል። እንደዚህ የተደረገ ነው ፈውስና ድነት ያለው እንጂ ተእግዚአብሔር ነው የተሰጠኝ እኔ ከሰው አይደለም። ይህንም